ከተሸላሚ ታማኝ ግብር ከፋዮች መካከል አቶ ሙጂብ ሰኢድ አንዱ ናቸው። ከእሳቸው ጋር ደግሞ እዚህ ስቱዲዮ ተገኝተዋል። አጠር ያለ ቆይታ የምናደርግ ነው የሚሆነው። አቶ ሙጂብ እንዴት ዋሉ? ሰላም ደህና ዋላችሁ። ወደ ስቱዲዮአችን እንኳን ደህና መጡ ብለናል። አመሰግናለሁ ስለጋበዛችሁ። መልካም እንግዲህ፣ ትናንትና የታማኝ ግብር ከፋዮች እውቅናና መርሃ ግብር ተካሂዶ ነበር። እርስዎ ደግሞ እንግዲህ አንዱ ኖት ድርጅቶ ማን ይባላል? አጠቃላይ የነበረው ስሜት ምን ይመስላል? እንግዲህ የታማኝ ግብር ከፋይ ተብሎ መሸለም ያለውን ስሜት እንዴት ነው የሚገልጹት? ስሜ ሙጂብ ሰኢድ ይባላል ድርጅቴ ሙጂብ ኮሜርሻል ሴንተር ወይም ሙጂብ የንግድ ማዕከል ነው። የተሰማራበት ስራ ዘርፍ በኤሌክትሮሜካኒካልና በኤሌክትሪካል እቃዎች ነው። የነበረው የሽልማት ስነስርዓት በጣም ደስ የሚል ነው አምስተኛ ጊዜ ነው ይሄ ለእኔ ሽልማት እና በጣም ደስ ብሎኛል መልካም ምናልባት እንግዲህ አንዳንድ ጊዜ እንደሚባለው ግብር የሚደብቁ ግለሰቦች አሉ እንደርሶ ደግሞ ግብርን በታማኝነት ከፍለው እንደዚህ አይነት እውቅና የሚያገኙም በርካቶች ናቸው ምናልባትም እንግዲህ አንድ ሰው ግብር ሲከፍል የሚያስበው ነገር አለ ይሄ ግብር ሄዶ ይሄን ይሰራ ይላል እርስዎ እስኪ ይሄን ግብር ሲከፍሉ ምንድን ነው ያሰቡ ያሰቡት ነገርስ እውነት ተግባራዊ ላይ እየዋለ ታዘበዋል አይተዋል የሚለውን እስኪ ይግለጹልን አው፣ ግብር መክፈል እንግዲህ የሁላችንም ግዴታ ነው። ሰርተን ላገኘ ነው ሰርተን ለተጠቀመባት ሀገር እና ለሕዝባችን ልማት ለማቋደስ ለማዳረስ የግድ ካገኘ ነው ነገር ላይ የሚገባውን ወስተን በትክክለኛ መንገድ በሀቅ ሰርቶ ግብር መክፈል በሀገር ደረጃም ለሕዝባችንም ለእድገታችንም ለልማታችንም የሚጠቅም መሆኑን ስለተገነዘብኩ ነው በትክክል ግብር በታማኝነት የምከፍለው ማለት ነው። ሁሉም እንደዛ ቢያደርግ ሀገራችንን ማልማት እንችላለን ማለት ነው። እውነት ነው። ምናልባት ከተማ አስተዳደሩ እንግዲህ በተለያየ ጊዜ የሚያከናውናቸው ልማቶች አሉ። ልማት ደግሞ የሚከናወነው ከግብር ከሚሰበሰብ ገቢ ነው። እና እንደው በአጠቃላይ የከተማ አስተዳደሩ እያከናውናቸው የልማት እንቅስቃሴዎች እንዴት ታዘቡ? ይህ የልማት እንቅስቃሴ ደግሞ ከግብሩ ጋር ከመገናኘቱ ጋር ተያይዞ የሚሉት ነገር ካለ ምናልባት በእውነቱ ከተማችን እንግዲህ በተለይ በስራ አጋጣሚ የተለያየ ሀገር ወጣ ገባ እንላለን እንግዲህ አደጉ የሚባሉ ሀገሮች እንኳን አሁን ባለው ፍጥነት ባለ የሚታይ ነገር ሆኖ አላገኘሁትም። እኔ የሁለት ቀን መንገድ ጠፍቶኛል። ያ ማለት የኮሪደር መንገዱንም የሀገራችንንም ልማት እንዳለ ሆኖ ትላልቅ ፕሮጀክቶቹ እንዳለ ሆነው በአዲስ አበባ ደረጃ ያለው ልማት ሀይማኖት አስደናቂና በጣም የሚያረካ ነው። እና ለመግለጽም እንግዲህ ዓይን ማየትና መረዳት በላይ ምን ሊሆን ይችላል። እንግዲህ በአካል ስናየው በተወሰኑ አማታቶች የነበረው ነገር ባለን በዚህ አስቸጋሪ ሁኔታ ላይ በዚህ ደረጃ አዲስ አበባን በሀገር አቀፍም በዓለም አቀፍም በአፍሪካ ደረጃም ታዋቂ የሆነች ሀገር ተፈካካሪ ሆነው ለመገኘት ተሪት የሚደረገው ጥረት እጅግ የሚያበረታታ ነው። መክፈላችንም ይህን ስናይ ደግሞ ያረከናል፣ ያስተስተናል። መልካም አቶ ሙጅብ ደው ቀደም ብለው ወደ አምስት ጊዜ ተሸላሚ እንደሆኑ ገልጸውልኝ ነበረ። ቀጣይ የስድስተኛ ተሸላሚ ለመሆንስ ምን አስበዋል? ምን አቅደዋል? ሌሎችም ደግሞ እርስዎን አይቶ የእርስን አርያ ተከትለውም ግብራቸውን በአግባቡ እንዲከፍሉ የሚያስተላልፉት መልክትም ካለ እግረ መንገድውን እድል እሰጣለሁ። ሀቀኛ መሆን ከሁሉም በላይ የህልና ነጻነት ይሰጣል ግብር መክፈል ደግሞ ከዚህ በፊትም በሆነ አጋጣሚ በኢንተርቪው ገልጬያለሁ። ጸጋ ነው፣ መታደል ነው። ለመክፈል ፈልገው ታማኝ ለመሆን ፈልገው እድል ያላገኙ ብዙ አሉ። እና ግብር መክፈል ማለት ሲኖር ነው፣ መታደል ማለት ነው፣ ጸጋ ነው። ይህንን ግንዛቤ መያዝ የሚቻል ከሆነ ግብር መክፈል የሌለው ሰው ምን ይከፍላል? ካለን እንከፍላለን። በምንከፍለው ነገር ደግሞ ብዙ ልማት አሳልጠን እንደገና ደግሞ ከኛ በታች ያሉትን የህብረተሰብ አካላት እናቋድሳለን ማለት ነው። ይሄ ያላተስተው ምን ያስተስተዋል እና ለእኔ ይሄ ትልቅ እርካታ ስለሚሰጠኝ ከዚህ በኋላም በተከታታይ ተመሳሳይ እድሎችን የማገኝ ይመስለኛል እና ለሌሎቹም ተመሳሳይ በስራ ዘርፍ ያሉ የስራ ባልደረቦቼ ለታማኞቹ እንኳን ደስ አላችሁ። በዚህ አጋጣሚ ሌሎቻችሁም ደግሞ በታማኝነቱ የእርካታ ብቻ ሳይሆን የግዴታም መሆኑ ታውቆ፣ ሁሉም ጤናማ የሆነ ውድድር ተወዳድሮ በሚከፈለው እርካታ ተቋዳሽና ተወዳዳሪ ጤናማ ተወዳዳሪ እንዲሆን ምክሬን ለግሳለሁ።